ለምን አባዬ? ነገርኩሽ እኮ አባትሽ ነኝ። አድርጊ የምልሽ ነገር ታደርጊያለሽ። ቦርሳውን ክፈቺው እኮ። ለምንድ ነው የምከፍተው አባዬ? ክፈቺው አልኩሽ። አንቺ ክፈቺው አልኩሽ እኮ። ምን ታይኛለሽ? ይሳኝ ደሞ ውሃን ይሳኝ ካልኩ ምንም ነገር እንደማድረግ ታውቂያለሽ። ሁሉም ነገር አስተካክለዋለሁ። ቆንጆ እንግዲህ ዛሬ በጣም ደስ የሚል ነገር ነው ማለት ነው። ምክንያቱም እንግዲህ አቤጌ በጣም በጣም የሌለ ፈተና ውስጥ ከታት ነበረ ዳጣ ማለት ነው። በዛም የተነሳ እንግዲህ አስድብድባት ነበረ። ግን እግዚአብሔር ይመስገን መጨረሻው እውነታው ተጋልጧል ማለት ነው። ከእውነታው የትም ስለማይሽሽ እውነታው ወጥቷል ማለት ነው። እንግዲህ ጋሽ ደረጀ ቦርሳውን ፈልገው ክላስ ሂደው ቦርሳው ከስቀፍ ተፈልጎ መጥቷል ማለት ነው። ቦርሳው ውስጥ እቃው እንዳለ እንግዲህ ጋሽ ደረጀ ቼክ አድርገውታል። ከዛም በኋላ እንግዲህ ክላስ ጠርተው ነይ አንቺ ጉደኛ፣ ነይ ይህን ቦርሳ ክፈችው ሲሉ እስኪ እንዴ ነው ደስ ያላችሁ ማለት ነው። ወይኔ ዳጣዬን እኮ አሰቃየቻት እኮ እናትየቱ። በእርግጥ በእናትየቱ አይፈረድ ማለት ማንኛችንም ሰው ማለት በቃ ይሄን ያክል ጊዜ የኖረ ቤተሰብ ነው፣ ምንም እንትን ተብሎ አያውቅም። ስለዚህ ይሄን በዛ ላይ ደግሞ ይሄን የመሰለ ውድቃ በዚህ ሁኔታ ሲጠፋ ሁላችንም ማንም ሰው የሚደነግጠው ድንጋጤ ነው። ግን ያው ደግሞ ዳጣን ደግሞ ለየት ባለ መልኩ ተጽዕኖ የተደረገባት እንደምታውቁት አትታወቅም። ሰውየው ደግሞ ጋሽ ተረጀም ከየትና መጣሀት ከየትናት፣ ወይትናት፣ የትናት፣ እንዴትናት እያለች እንግዲህ ደጋግማ ባልተቤቱ ስትጠይቀው ምንም መልስ ታግሽኝ ታግሽኝ ታግሽኝ እያለ ስለሆነ መልስ የሚሰጣት ስለዚህ በዛም የተነሳ የአያም ነገር ስለተጨመረባት በጣም ነው የተናደደችው ማለት ነው። ከዛ ውጪ በቃ ማለት በጣም ነው የተናደደችው። በዛ ላይ ሲቀጥል ደግሞ ዋና አላማዋ ከንብረቱ መጥፋት በላይ ሴትዮዋን ያናደዳት ነገር ከቤት እንድትወጣላት ነው። በቃ ከቤት ማስወገድ ትፈልጋለች። ሁለተኛ ደግሞ አቤጊ እንደምታየዋት ከአንድ ሁለቴ ይህች ልጅ ጋር ትጥፋ ትጥፋ ትጥፋ እያለች ስለሆነ በዛ ላይ ደግሞ ናታን ጋር ያላትን ሪሌሽን እናትየቱም ሆነ ልጅቱ በጣም ነው ያልወደዱት፣ ማለት ነው በጣም ነው የጠሉት። ስለዚህ በዛም የተነሳ እንግዲህ ከቤቷ እንድትወጣላት ዋና ምክንያት አድርጋ ነበር የተነሳችው ማለት ነው። ግን እግዚአብሔር ይመስገን መጨረሻ ላይ ግን እውነታው የትም እንትናላለን ማለት ነው። እንግዲህ ጋደረጀ በተረጋጋ መልኩ እንግዲህ ልቀቂያት እባክሽ፣ እባክሽ ብሎ እንግዲህ ከእናትዬ እጅ አስመልጦ አልጋ ቤት ይዞ ሄዶ ለብቻው ጠይቋት ነበረ። በዛም የተነሳ እንግዲህ እዳጣ እኔ ምንም ማቀው ጉዳይ የለኝም። እንግዲህ እኔ በፊታው ድሮ በአስፋልት ጎዳና ላይ በነበርኩኝ ሰዓት ላይ እያንዳንዱን ነገር አዎ አደርግ ነበረ። እሰርቅ ነበረ፣ ቀማ ነበረ፣ አዎ እሸጥ ነበረ። ግን አሁን ብሩክ ጋር ከተመለስኩ በኋላ ምንም ነገር እንኳን አይደለም፣ ልሰርቅ ይቅርና አስቤ ውራፍ አላውቅም። ከዛ ደግሞ አሁን ላይ እዚህ ቤተሰብ አገኝቼ እሰይ ብዬ እነዚህን የመሰለ እህቶችን አገኝቼ ይህን የመሰለ ቤተሰብ ካገኙ በኋላ እኔ ሌላ ነገር እንዴት ላስብ እችላለሁኝ? በቃ እኔ ምንም የለሁም፣ በቃ ተወኝ። ምንም በሪያለችሁ ማለት ነው። አንተም እንዲነስ ጠርጥረኛል ማለት ነው ነበር አሁን እንዴት ላድርግ ብለሽ ነው ይሄን ያክል ጊዜ እቃ ጠፍቶ አያውቅም። እና ደግሞ አሁን ላይ የጠፋው እቃ በጣም ከባድ እቃ ነው። ስለዚህ ምን ላድርግ ብለሽ ነው ልጄ አላት ማለት ነው። ልጄ እንደዛ ምናምን አለች። እና እሷም ተደንቃ ከዛ በኋላ እሺ በቃ እኔ በጣም ነው ክላሳችሁ የሚያምረው ምናምን እያለቀሰ ባን ጠረግ ጠረግ አድርጋ አድናቆት ገባይ ማለት ነው። እዛ አልጋ ላይ ነው ወይ ተወለድኩት ሳለች፣ አይ አይደለም ሲላት ክፍት አላት መስኪ ነው ማለት ነው። እንግዲህ ዳጣን አይታችሁ ከሆነ ዳጣ የመጀመሪያ ገብታ እናትየዋ አንቃት ግርግር ሲፈጠር ሰራተኛዋ ሰላም በጣም ነበረ። አይታችዋ ከሆነ በጣም ነበር የተጨነቀችው። በቃ ነብሷ ሊወጣ ብትችል ምንጭቅ አድርጋ ከዛ ከሴትዮዋ እራሱ ብታዲናት በእርግጠኝነት የሚገርማችሁ የዳጣ እናት ሰራተኛዋ ሰላም ነች ና በቃ ምን ደስታዋ በፊት ራሱ ሳልሆን አይታችኋት፣ እኔ እኮ አልሰረኩም ሰላምዬ፣ ግን ዝም ብሎ ነው እንደዚህ አድርገው ሰሜን የሚያጠፉትኛ ለምናምን ስትላት፣ እኔ እኮ ሂጄ ነበረ ከናታን ጋ መጽሐፍ ልንገዛ መርካቶ ሄደን ነበር ስትላት፣ ናታን ጋ መርካቶ አዎ እና አብይ ታውቅ ነበር አለቻት። ን እንጃ አላውቅም አለቻት። ታውቃለች፣ ለምን ምክንያቱም ከኔ ጋ ነው እንዳትሄድ ብላው ስለነበረ፣ ናታን ደግሞ ከአንቺ ጋር ሳይሆን ከዳጣ ጋ ነው መሄድ የሚፈልገው፣ ምክንያቱ ደግሞ ዳጣ ናት ጥፋት ያጠፋችው። ስለዚህ ለጥፋቷ ደግሞ ዳጣ ቅጣት መቀጣት አለባት ብሎ ስለነበረ ይዟት የሄደው። በዛም የተነሳ እንግዲህ ታውቃለች። ናታን ማን ነው አበጂ ማለት ነው። ሶ በዛን የተነሳ እንግዲህ እንደዛ ስላላት በዛ ተናዳ ነው እንግዲህ ያደረገችው፣ እንደምታውቁት እና ሰላምም አይ ብላ በቃ ማለት ሚስጥሩ ገብቷት ነበረ የአበጂ ተንኮሉ ስለገባት ምንም የምታውቂው ነገር አለሽ እንዴት ስትላት፣ ዳጣ አይ ኧረ ምንም ማለት ማለት ነውና፣ ከዛም እንግዲህ ያለው ነገር እውነቱ የትም አይራቅም። እንግዲህ ውሃ እውነትም ውሃ ንጹሕ የኔ ቆንጆ እውነት ማለት ነው። ውሃን የሚወዳት ሆነ ነገሯ፣ አፏ ራሱ ሲጣፍጥ፣ የኔ ፋፋ ጭም የብሬ ነው ስሬት ማለት ነው። ደስ የምትል ቅብጥ ያለች ቆንጆዬ ልጅ ናትና እንግዲህ የዛ ሰዓት እንዳያችሁት ሀብሉ ተንጠልጥሎ አይታው ስለነበረ ብራስሌቱ፣ ከዛ እንግ በጥፊ መታት ስለነበረ ኬክ ጋብዘኝ ብላው ነበረ ናታንና፣ እሺ እንደዛ ከሆነ ዳጣን ጠይቂያትና ከዳጣ ጋር ጋብዛችሁ። በነገራችን ላይ ናታ ፍቅር ገብቶለታል። ከዳጣ ማኑ። ዳጣ ግን ኖርማል ከወንድምነት እንትን ውጪ ሌላ ምንም አይነት ሀሳቡ የላትም። ናታን ግን በጣም ሁሉ ነገሯን የተመቸው ጸባዩዋ ነፃነቷ፣ በቃ የሆነ ያላት ነገር ኮንፊደንሷ ምናምን በጣም ነው የማረከው ማለት ነው። በዛም እንግዲህ ውሃን ጠይቃት ና ዳጣን ይዣችሁ ልሂድ ብሏት ነበረ። ከዛም እንግዲህ ውሃ ሂዳ ጠይቃ እንሂድ ብላ በአንድ ላይ ተያይዘው ሂደው ነበር። ኬክ ገዝቶላቸው ኬካቸውን በልተው ከተጨዋወቱ በኋላ አንዳንድ ነገሮችን እያወሩ ነበረ እኔኮ አልወሰርኩኝም የማቀው ጉዳይ የለኝም እያለች ነበር ማለት ነው። አይ ይህን ነገር ግን እንዲያው እሱም ጠርጥሮ ስለነበረ ናታን ኤቢሳቱን አትቀርም ምክንያቱም ያንቺ እዚህ ቤት መቆየቱን ብዙ ደስተኛ አደለችም፣ ደስ እያላት አደለም። ስለዚህ ምናልባት ልታደርገው ይሆን ይችል ይሆናል ነበር ያላት ማለት ነው። እንዴት ምናምን ብላ አይ ብሎ ዝም ነበር ያላት ማለት ነው። ከዛም እንግዲህ አንዳንድ አንድ ወሮቹን ሲያወሩ ቆይተው እንግዲህ ውሀ ኬክ ጨምሩልኝ እያለች ነበር እኔ እኮ ተማሪ ነኝ አንቺ ከየት አገኛለሁ ይሄን ያለኝ ጋበዝኩሽ እያላት ነበርና፣ ዳጣ ዳጣ እስኪ አንቺ ይሄ ግዢልኝ እያለቻት ነበርና፣ እንደ ወሮቹ እያወሩ እያለ እንግዲህ ናታን ማን ነው እንትኑን ግን የሰረቀው ማን ነው የወሰደው ሲሏት እንግዲህ ከዛ በቃ ነገረቻቸው ማለት ነው። እንዴት ሲሏት ያው እንግዲህ አቤጊናት ኪሶ አይቼዋለሁኝ። እንዴት እንዲያውም ተብቅ ብሎ አይቼው ሀብሉን በጥፊ መታችኝ። ላነሳስ እርግጠኛ ላይ ስላት፣ አዎ እሷ ምንም አትዋሽም እና በቃ ይህቺ ልጅ አትዋሽም፣ ስለዚህ እውነቷን ነው ማለት ነው ብሎ እንግዲህ ከዛ ከሄዱ በኋላ እንግዲህ ዳጣ እውነትሽ ነው ብላም ብላ ማለት በጣም የተገረመችው ሲቀጥል፣ ይሄ ነገር መጣራት አለበት ሲናታን ዳጣ አይ ደግሞ በዚህ የተነሳ ሌላ ትርምስ እንዲመጣ አልፈልግም። ተው በእናትህ ምናም ብለው ነበረ። እንግዲህ ናታን ሂዶ ቤት ቤት ከደረሱ በኋላ ጋሽ ደረጀን ጠርቶ ክላሱ ከመጣለት በኋላ እንግዲህ ለጋሽ ደረጀ ነግሮት ነበረ። ውሀ እንደዚህ አለች እና ይሄን ነገር እስኪ አንተ ያው ሰከን ብለህ ነገሮች የምትረዳ ሰው ስለሆን ነገሮችን እስኪ ቸክ አድርግ እና ዳጣ አትመስለኝም ይሄን ነገር እንግዲህ እትየም በጣም እንዴት አድርቻ አይቻለሁ ነበር ያለው ማለት ነው። ጋሽ ደረጀም እና የምታውቀው ነገር አለ እንዴ? ምንድን ነው ምናምን ሲል ያው ውሃ ለምስክር እውነት የምትበቃለች ባትሆንም ግን እንደዚህ እንደዚህ ብላለች ና ያለው ማለት ነው። ከዛ አባት ሆ እንግዲህ በጣም ተቆጣ። በይ በቃ በጣም እየተናደደ ነው የወጣው ማለት ነው። ከዛም ሂዶ እንግዲህ ቀጥታ ቀጥታ ክላሷ ነበር የገባው። ክላሷ ሂዶ ቦርሳ ወጥቶ ምናምን ሲፈትሽ እንግዲህ ኦልሬዲ ቦርሳ አገኝቶታል ማለት ነው። ከዛ ካገኘው በኋላ እንግዲህ እነሱ ክላስ ከወስዶ ነይ ብሎ አስጠርቷታል። እንግዲህ እሷ ምንም አልታወቀም፣ አልተነቃም ብላ ማለት ነው። ፏፋሽ እያለች ስትመጣ እንግዲህ ጉዷ ነው የተጋለጠው። ነይ ቦርሳውን ክፈች ነው ያላት። በቃ በጣም የደነገጠችው ስማም ኩም ነው ያለችው። ጋይስ ኩም። ምክንያቱም እሷ በሷ ቤት እንኳን አልታወቀባትም። ዳጣ ልታስባረር ቀን እየቆጠረች ደቂቃዎችን እየቆጠረች ነበረ ማለት ነው። እንግዲህ እውነታው ሲታወቅ አስባችሁታል። እንግዲህ ጋሽ ደረጀ እራሱ በጣም ተጨንቆ ነበረ ባለቤቱን ለማስረዳት በጣም ተቸግሮ ነበር። እንግዲህ የጓደኛዬ ልጅ ናት እሱ ስላልተናገረ ለመናገር ስለፈራሁኝ ነው እና ተረጋጊ እያላት ነበረ ማለት ነው። እንግዲህ እውነታው ግን ታውቋል፣ ባጭሩ ቦርሳው ውስጥ ተገኝቷል። እንግዲህ እናትዋ ስሰማ ምን እንደምትል መገመት አያቅትም። ሶ ዳጣ እንግዲህ ቤት ውስጥ የመኖር እንትኗ በጣም ሰፊ ሆኗል። እናቷንም እንግዲህ የእናትነት ጠረን እንግዲህ እስኪ ዳብሽኝ፣ እስኪ እናትሽስ እያለች ጥያቄዎች እየተነሳሱ ነው። አሁን ደግሞ ዳጣና እንግዲህ ሰራተኛዋ ሰላም በታሪክ አንድ ሳይገጣጠሙ አይቀሩም። እሱም በቀጣይ ክፍል ይዘን እንመጣለን። እስካሁን ላይክ ያደርጋችሁ ላይክ አድርጉ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። ሰላም ቆዩልን።